ሌላኛው ጉዳይ ደግሞ ሰይፍሻ ያጋራው ፎቶ ነው። የሆስፒታል አልጋ ላይ ሆኖ አይተነው ነበረና ብዙዎች ተጨንቀዋል። ሰይፉ ምን ሆኖ ነው ብለው ጠይቀዋል። ስለዚህ እንደውልለት አይደል? እንደውልለት። እንዴት አመሸ ሰይፍሻ? ሄሎ፣ እንዴት ናችሁ? አለን አለን። ሰላም ነህ? ሁሉ ሰላም ነው አለን። በጎ ሆንክ ቀለል ያለ ነው እኮ። ያን ያህል እንዲህ የሚያስወራም ባይሆን ያው እንግዲህ አንድ አስር ቀን አልነበርኩም፣ ማለላ አየር ላይ ወጣ ብዬ ነበር። ወደ እዛ እንግዲህ የሆነ ያጋጠመች ትንሽ ነገር ነበረች። በዛ ምክንያት ቼክ አፕ ለማድረግ ሄድን። ከዛ ቀለል ያለ ነው አሁን ወደ ኢትዮጵያ ተመልሻ ያለው ነገሮች ጥሩ ናቸው ከሚቀጥለው ሳምንት ጀምሮ ወደ ስራ እንመለሳለን ብለናል እንደ እግዚአብሔር ፈቃድ እንዴት ናችሁ እናንተ ደህና ነን አረ ድምፅህም ብርትት ብሏል እኔ እኮ በጣም የታመመ ነበር የጠበቅኩት አረ ምንም እንደ የሳቅን የተጫወትን መጣው እኮ አሁንማ መጣው ስ ነገሩ እንግዲህ በዚህ መጥቻ ስለዚህ ታምህም አይደለም የሄድከው፣ እንደው ቼክ አፕ ስትደረግ እች ነገር ብትስተካከል ተብሎ ነው አይደለ? ተይፍሻ አዎ፣ ይሄ በተለይ አሁን ከአርባ በላይ ስትሆኝ፣ አሁን ሰዎች መመከር አለበት። ይሄ ነገር ምን ሊሆን ይችላል ምናም ብለሽ ከዛ በኋላ ሁሉ ነገር ሲመረመር እነሱ ነው መጀመሪያ ላይ ይሆናል ተብሎ የተነገ ሊሆን ይችላል ተብሎ የተነገረውን ሲመረመር ነጻ ነገር ሲሆን በቃ ቴንኪው ምናምን ብዬ ከጓደኞች ጋር ሼር የተደረገው ነገር ነው እንግዲህ ወጣውና፣ ስለዚህ ምንም ህመም የለም። አሁን ሙሉ ለሙሉ ምንም ነገር በሚባል ደረጃ በሙሉ አቋም ላይ እንገኛለን። በቃ መጥቻለሁ። እንደውም አሁን ልመጣ ነበር እኮ ግን ጀምሮ እናደርገዋለን ብለን ነው አይ እግዚአብሔር ይመስገን። እዚህማ ሙዝም ብርቱካንም ይዘው የተገኙ ሰዎች አሉ። በአንተ ሰው እንግዲህ እኔ እኔ እኛ እንጠግናለን እራሳችን። አዎ በተከታታይ ድካምም ስለነበረ ትንሽ እረፍት ይፈልጋል እሱ። እንደሱ አይነት ነገሮች አሉ። ለማንኛውም ከሰኞ በኋላ እንግዲህ እንደ እግዚአብሔር ፍቃድ ወደ ቀድሞ ስራችን እንመለሳለን። እሺ፣ አሁን ግን እኔ አንድ ጥያቄ አለኝ ሰይፍሻ። ሁለት አርጊው አመንክ አርባን አመንካት

ቀየር ከሀያ አመት ሆነሃል አሁን ምናምን ብለው ነው እንደ ማትነቀው አክብረው የላኩኝና በዚህ አጋጣሚ አስበው ለደወሉልኝ ሁሉ ነገር ሰላም ነው። በቀጣይ ቀናት በቀጣይ ቀናት እንደው ወደ ስራ እንመለሳለን። እዛ ምናልባት መቅዶኒያ ላይ ከጠፋው አስር ቀን ስለሆነኝ አንዳንዶቹ በዚህ ነው ወይ ምናምን ሲሉ ነበረ። ያን ያለ ህመምም አደለም ኤርሙሳ ተገቢ ቁጭ ብሎ ምናም ምናምን አይነት የተኛው አይነት ሰው ሳልሆን በቃ ነገሮች የሆነ አፕን በቃ የሚያደርግና ከዛ በኋላ ተነስተሽ ህይወትሽ የሚቀጥለው ነገር የለለት እንደዛ ነው ያጋጠመኝ። እና አሁን በቃ በሙሉ አቋም ላይ ነው የሚገኘው። አይ አሪፍ እንትንም አክቹሊ ፎቶህንም ሳይኮ ዘና ብለህ ነው ፈልሰስብ ብለ የታመመም አትመስልም። ታ አስታማሚ ፊት ነው ያለኝና ነገሮች በጣም ጥሩ ናቸው። ስለዚህ እግዚአብሔር የተመሰገነ ይሁን። በጣም ብዙዎች ነው የደወሉልኝ ስልኬ እስካሁን አደቃ ጥረት ስፋታ የለውም። ነገሮች በጣም ጥሩዎች ናቸው። በቀጣይ ቀናት ወደ ስራችን ተመልሰን እንግዲህ ወደ ተለመደው የዕለት ተዕለት እንቅስቃሴያችን እንገባለን ብዬ አስባለሁ። ላሰባችሁ ሁሉ ልበጸኑትም በቃ ወዳጅ ነ በጣም የሚያየሁበት ምክንያቱም እንዲህ በዚህ ደረጃ አይደለም እያልኩን ካልመጣ ሁሉ የሚስብ አጋጥምሻል ካላዩ አላምንም። እና እንደዛ ከሆነ በቃ መጣለው ዛሬም ትላንት ስለገባሁ ነው እንጂ ዛሬም መጣ ነበረ። ግን አንድም አረፍ በል ስለሆነ የተባልኩት ስለዚህ እችን የእረፍት ሁለት ሶስት ቀን ጨርሽ ከሰኞ በኋላ እንግዲህ እንገናኛለን። እግዚአብሔር ፍቃድ ፈጣሪ ፍቃድ እንግዲህ እዚህ ወንበር ላይ እንገናኛለን። ሰይፍሻ በጣም በጥሩ ደህንነት ላይ ጤንነት ላይ ነው ያለው። ብዙዎች ኮንሰር አድርጓቸው በኮመንትም እየጠየቁን ስለነበረ ነው ሰይፍሻ ደውለን ድምፅህን ካላሰማናቸው መቼም እፎይ አይሉን ብለን ነው። አሁን ይኸው ድምፅህን ሰምተዋል። ሁሉ ነገር ሰላም ነው እግዚአብሔር ይመስገን። በጸሎት ላሰባችሁኝ ለደወላችሁ አጠቃላይ ፍቅራችሁን ላሳያችሁኝ ሁሉ ከልብ ነው የማመሰግነው። ነገሮች በጣም ሰላም ናቸው። በቀጣይ ቀናት ወደ ስራ እመለሳለሁ እና ምንም የሚያሳስብ ነገር የለም። በጣም እግዚአብሔር ጋር ሁሉ ነገር ጥሩ ነው ነው እንግዲህ መልዕክቴ። ሽ በጣም ጥሩ ሰይፍሻ፣ እንግዲህ ከሰኞ ማክሰኞ እዚሁ የምንገናኝ ይሆናል። በፈጣሪ ማረህ አለልም ኦልሬዲ ደህና ነህ ያለው ስለዚህ እንቅልፍን አስተካክለ ደግሞ እንገናኛለን። በቃ እንገናኛለን። እግዚአብሔር ፈቃድ ሁላችሁንም ከልብ ከልብ ነው የማመሰግነው። እስከ ሌሊት እንግዲህ አደምጣቸዋለሁ እስከ ዛሬ አድማጭ ነው እስከቀላቀላችሁ ናፍቄያለሁ፣ እኛም ናፍቀናል። የበዓል ሰሞን ስለሆነ በመላው አለመሆናችሁ ይህን ፕሮግራም ለምታደምጡ በአጠቃላይ እግዚአብሔር እንግዲህ ሊያሳየችሁኝ ፍቅር ሁሉ ከልብ ነው የማመሰግነው። ከልብ ከልብ አመሰግናለሁ። ሁሉም ነገር ሰላም ነው፣ ስለዚህ አታስቡ። ምንም ችግር የለም። ደህና ነኝ። በቀጣይ በጥሩ አቋም እንመለሳለን። እንደሁም ከሜዲያ በፊት የቀረጽኳቸው አንድ ሁለት ሾዎች ናቸው የተላለፉ ያሉት ቲቪ ላይ። ስለዚህ እዛ አሜሪካውኝም የሰራሁት ሾ ነው እንግዲህ ያለው እና አሁን ወደ አዲሱ በሙሉ ኃይል እንግዲህ ከበዓል በኋላ ወይ እንመለሳለን ብዬ አስባለሁ፣ እንደ እግዚአብሔር ፈቃድ። ሬዲዮ ላይ ግን ያደምጡኛል ወይ መቅዶንያው ማሰባሰቢያ ላይ የምን ረፍት ብለን ደግሞ እንመጣለን። ከእግዚአብሔር ጋር በጣም ደስ ይለናል። እንግዲህ ሰላማችን ሰላምህን ያብዛልህ። ሳይፍሻ እንገናኛለን። መልካም ምሽት ሁላችሁም። እንግዲህ በከልብ ከልብ አመሰግናለው። መልካም ምሽት ብያለሁ ኔም ባባይቻው ያው ፈርስታንድ ኢንፎርሜሽን ይኸው መልሰናል። ከዚህ በኋላ ጥያቄዎች አይደጋገቡም ብለን ተስፋ እናደርጋለን። በነገራችን ላይ እየተቆራረጡ ቪዲዮች አሁን እኛ ስቱዲዮ ከገባም በኋላ እራሱ በቲክቶኮች ላይ ምናምን እየተለጠፉ ነው የሚገኙት። የሚያሳስቱ መረጃዎችም እየተለጠፉ ነው። ስለዚህ ይኸው መረጃው ይሄ ነው። ከሰኞ በኋላ ሰይፍሻን በተለመደው ቦታው ላይ ታገኙታላችሁ።